እኔ ሰይጣን ብሆን በሕይወታችሁ ስኬታማ እንዳትሆኑ እነዚህን ሰባት ነገሮች በእናንተ ላይ እዘራ ነበር ይለናል አርቲፊሻል ኢንተለጀንስ ኤአይ። ሁላችንም ትልቅ ህልሞች አሉን፣ ትልቅ ስኬት ማግኘት ሕይወታችንን መለወጥ እንፈልጋለን። ግን ለምንድን ነው ብዙዎቻችን የምንጀምረው ነገር የማንጨርሰው? ለምንድን ነው ስኬት ሁሌም የዘገየ የሚመስለው? መልሱ ቀላል ነው። በውስጣችን ያለው ሰይጣን የሚጠቀምበት ጨለማ ነው። ዛሬ የምናውቀውን ግን በየቀኑ ሕይወታችንን የሚቆጣጠረን ውስጣዊ ጠላት እኛ ራሳችን ነን። ሰይጣንም እኛ ራሳችንን ነው የሚጠቀመው። ዛሬ የምናየው ሰባት ሰይጣናዊ የሆኑ ራሳችንን የምናበላሽባቸው ስልቶች ናቸው። ትኩረታችንን የሚያለበዘዙ፣ ፍርሃት የሚዘሩና ነገ የሚጀምርበትን ወጥመድ የሚዘረጉ እያንዳንዱ ነገር እናያለን። በጣም ጊዜ የመጀመሪያውም ትኩረትንና ግልጽነትን ማደብዘዝ። የምሠራው ነገር ግልጽ የሆነ ግብ እንዳይኖረህ አደርጋለሁ። ትልቅ ነገር ማድረግ ትፈልጋለህ የሚል የደበዝዝ ሀሳብ እንዲኖር ፈቅዳለሁ። ግን በጭራሽ የሚለካ ሊደረስበት የሚችል ወይም የተወሰነ ጊዜ ገደብ ያለው ግብ እንዳትስቅ አደርግሃለሁ። የት እንደምትሄድ ካላወቅ የትን መድረስ እንደማትችል ስለማውቅ ብዙ ነገሮች አጀምርህና አንዱንም ሳትጨርስ ትኩረትህን በታትነዋለሁ። ግራ መጋባት የስኬት መርዝ ነውና። ሁለተኛውም ፍርሃትንና ጥርጣሬን መዝራት የምትሰራው ነገር የምትችለው ነገር ሁሉ ትንሽ እንደሆነ እንዲሰማህ አደርጋለሁ። ለዚህ ብቁ አይደለህም፣ ሌሎች ከአንተ ይበልጣሉ፣ ትጀምርም ትወድቃለህ የሚሉ ሀሳቦችን በአእምሮ ውስጥ እዘራለሁ። ስለ ውድቀት ያለ ፍርሃት ከሙከራ እንድትርቅ ያደርግሃል። ከማንም ጋር ራስህን አነሳሰብ፣ የሌሎችን የተጠናቀቀ ገዛ የራስህን አጀማምር እንድጠር አድርጋለሁ። ሶስተኛውም የዛሬን ስራ ለነገ ማሳደር የምትሰራው ነገር ሁልጊዜ ገና ጊዜ አለ ብለህ እንድታስብ አደርጋለሁ። ስራህን እንድታዘገይ በምትኩ ማህበራዊ ሚዲያ እንድትመለከት ወይንም ከባድ ስራ ከመጀመር በፊት መዘጋጅ ላይ እንድትጠመድ አበረታታሃለሁ። ትንሽዬ ነገሮችን እንድትሰራ ፈቅዳለሁ፣ ነገር ግን እውነተኛ እድገት የሚያመጡትን ትላልቅ ስራዎች ሁልጊዜ እንድትሸሽመርሃለሁ። ነገ ጀምር፣ ነገ ሁልጊዜ የተሻለ ጊዜ ነው በማለት ጊዜን እንዲሁ እንዲባክን አደርጋለሁ። አራተኛውም የላቀ ደረጃ መጠበቅ በምትሰራው ነገር ሁሉም ነገር ፍጹም መሆን አለበት የሚል ፍልስፍና እኖርብሃለሁ። አንድ ነገር ፍጹም ካልሆነ በስተቀር እንድትለቀው አልፈቅድም። በዚህ ምክንያት ብዙ ፕሮጀክቶች አልተጀመሩም፣ አልተጠናቀቁም ወይም አልተለቀቁም። መጀመር ሁልጊዜ ከመጠበቅ ይሻላል፣ ግን ይህንን እንድትረዳ አልፈልግም። አልጀመር ካትወቅም ካልጨረስክ ማንም ሊተቸኝ አይችልም የሚለውን ሀሳብ አዎንታዊ በሆነ መልኩ ወደ ውስጥ እጨምራለሁ። አምስተኛው ጤናህንና እረፍትህን መንጠቅ። የምሠራው ነገር እረፍትህንና ጤናህን አላስፈላጊ የቅንጦት ነገር እንደሆነ እንዲሰማህ አደርጋለሁ። ከልክ በላይ እንድትሰራ ተቃጥለህ በርናውት እንድትጠፋ ራስህን እንድትጨርስና በመጨረሻም ስኬትን ለማሳካት የሚያስችል ጉልበት እንዳይኖርህ አደርጋለሁ። ደክመህ ስትጠፋ በቀላሉ ተስፋ ትቆርጣለህ። አትተኛ፣ ጤናማ ምግብ አትብላ፣ ራስህን መንከባከብ ጊዜ ማጥፋት ነው የሚለውን ሐሳብ በአንተ ላይ ጨምራለሁ። ስድስተኛውም መጥፎ ልማዶችን ማጠናከር አይነህን የሚበሉና ግቦች ላይ እንዳታተኩር የሚያደርጉ መጥፎ ልማዶችን እንድታዳብር አደርጋለሁ። ለምሳሌ ስልኮችን ያላግባብ መጠቀም፣ መጥፎ ሱስ ከሚዘወትርባቸው ቦታዎች እንድትውልና አሉታዊ አስተሳሰብ የሚነገርባቸው ቦታዎችን እንድትፈጠርና እንድትለማመድ መርሃለሁ። ጥቂት መጥፎ ልማዶችህ የዕለት ተዕለት ውሳኔ በመቆጣጠር ትልቅ ግብህን እንድትስት ያደርግሃል። ዛሬ የምትሠራው ትንሽዬ መጥፎ ነገር ነገ ትልቅ ችግር አይሆንብህም ብለህ እንድታስብ አደርግሃለሁ። ሰባተኛውና የመጨረሻው ከትክክለኛ ሰዎች መለየት። ከአንተ የተሻሉ የሚያበረታቱና የሚያክሱ ሰዎች ሁሉ ወይ አስፈላጊ እንደሆኑ ወይም እንድትቀናባቸው አደርግሃለሁ። ብቻህን እንድትሰራና ስትወርቅ የሚያነሳ ሰው እንዳታገኝ አደርጋለሁ። ብቻህን ከሆንክ ተስፋ መቁረጥህና መውደቅ በጣም ቀላል ስለሆነ ለአሰንቆልፈ ተቀመጥ የሚል ከሚያበረታቱ ሰዎች ጥራቅ የሚል ሀሳብን ጭርብሃለሁ። ይህንን ሀሳብ ስናጠቃልለው እነዚህ ሁሉ የሰይጣን ስልቶች በውስጣችን ያሉ የራስ ማጥፋት ድርጊቶች ናቸው። ስኬት ማለት እነዚህ ውስጣዊ ጠላቶች ለይቶ ማወቅና በእለት ተዕለት ውሳኔያችን ማሸንም ማለት ነው። አሁን እነዚህ የሰይጣን ስልቶች እንዴት እንከላከላቸው የሚለውን እንመለከታለን። ግልጽና የሚለኩ ስማርት ግቦችን እናውጣ። በአዎንታዊ መንገድ ራስን ማውራት እንለማመድ። ውድቀትን እንደ የመማሪያ ደረጃ እንመልከት። ትልቅ ስራዎችን ወደ ትንንሽ ደረጃዎች በመከፋፈል የጊዜ ገደብ እናውጣ። ማጠናቀቅ በፍጹምነት ይበልጣል የሚለውን መርህ እንቀበል። ትችት የሂደት አካልም እንደሆን ማመን አለብን። ለእረፍት ጊዜን መስጠት፣ ስፖርትን መስራትና ጤናማ አመጋገብን እንከተል። ትንንሽ አዎንታዊ ልምዶችን በየዕለቱ እንጀምር። ከአንተ የበለጠ የሚያውቁና በጎ አመለካከት ካላቸው ሰዎች ጋር ግንኙነት ማጠናከር ተገቢ እንደሆን ማመን አለብን።